ይነዷዋል እኔም እከተላለሁ። ይነዷዋል እከተላለሁ። ያው የያዘው ኤሌክትሪክ መኪና ነው፣ ቢዋይዲ ነው። ተከተልኩት የምችለው ድረስ መሪ ባቡር ጣቢያ ድረስ ተከተልኩት። ከዛ በኋላ በቃ የእኔ መኪና ፊትስናት ልደርስባት አልችም። ሰርቪስ ላርጎና መልስም ላሉ ምናምን አለ። እኔ ደግሞ ባለቤት ስለሆነ የተሄዳል ናም ብዬ ሰጥቶም መኪናውን ማለት ነው ሀ ከሄደ አቀበሉ መኪናውን። ከዛ ከሰጠነው በኋላ የለ ሲጠበቅ የለ ስደውነ ሌላ ሌላ ነገር ኦሪጂናል የመሰለ ሊብሬ ከተሰጠ ድረስ ፌክ ነው የሚል ጥርጣሬ ሊመጣ አይችልም። እኔ ጋር ይኸው ሊብሬ፣ ይኸው ውክልናው፣ ይኸውና ቲነንበሩ፣ ንግድ ፈቃዱ ምናምን ነገር። ስለዚህ አንተ ማነህ ብለን ጠየቀ። በማንኛውም ቦታ እንገኛለን፣ ችግር የለውም። እኛ ገባሽ ሰዎች ለእኛ የሚጎዳን ነገር አይደለም። እስካሁን ያሳለፍናቸው ጊዜ፣ ያለ ስራ የተቀመጥንበት ጊዜ ገንዘብ እንዴት እንደሚመጣ ሁላችን የምናውቀዋለን፣ እንረዳዋለን። ስራ ስራ ነው። ወረቀት የያዘውና ጥንቃቄ በተሞላበት ሁኔታ ለማድረግ ሞክሩ። በጣም የጉዞ ከሜሎ ጋር ቤተሰቦች እንዴት ናችሁልኝ? ዛሬ ከሁለት ድራይቨሮች ጋር ነው አንድ ላይ የሚገኘው። እሺ እንኳን ደህና መጣህ። ራስህን አስታውቅልን። ካሱ እባላለሁ። እሺ ካሱ እንዴት ነው ወደ ሜትር ታክሲ ስራ የገባኸው? ሜትር ታክሲ መጀመሪያ ሌላ ስራ ነበር የምሰራው። አጋጣሚ መኪና ሲገኝ እሱ ደውሎ ይነግረኝና እንደዚህ እንደዚህ አግኝቻለሁ ምናምን ብሎ ተያይዘን እንሄዳለን። ተቀጣጠረን ከዛ ተቀጣጥረን ሄድን፣ መኪናውን አየሁት። መኪኖ የሚሆን ነው። ምን አይነት መኪና ነበር? ቪትስ ቪትስ። ኦኬ ተስማማ። ከዛ በኋላ ሊብሬ ምናምን አይተን ነበረ የሱ እኛ የሱ ነው የሚሆነው ብለን፣ ያው መጀመሪያ አዲስ ስለሆነም ለስራው የመጀመሪያችን ስለሆነ ምንም የምናውቀው ነገር የለም፣ ፌክ ሊብሬ ይኑር አይኑር ምናምን። ሁለታችሁም አዲስ ናችሁ ለስራው ነው? አዎ ኦኬ። ከዛ በኋላ ገባ፣ እንትን አለን ከፈልን ምናምን ከከፈልም በኋላ ልክ ትራንስፈር ያረጋችሁለት? ትራንስፈር ትራንስፈር ነው። የደላላውንም የምኑንም እሱ ነው የተቀበለን። ጓደኛዬ ነው ደላላው ምናም ብሎ ሙሉ ሂሳብ ብሩን እሱ ነው የሰደው። ልጁ ራሱ ያከራየን ማለት ነው አቀበል ነው። ከዛ በኋላ ዲፖዚት ምናም ብሎ 30 ሺህ ነው፣ 20 ሺህ ብር፣ 30 ሺህ ብር ማስያጃ፣ ከእንደገና ዲፖዚት ቦዲ ማለት ነው 30 ሺህ ብር ከዛ የንቱኑ 108000 በአጠቃላይ 152000 ብር ሰጠ ነው። ከዛ በኋላ እንደዛ ከሰጠ ነው በኋላ ለካ ያራቀን ከሰራው በኋላ ሰርቪስ ምናምን አለ ሰርቪስ ላርጎና መልስላሉ ምናምን አለ። እኔ ደግሞ ባለቤት ስለሆነ የተሄዳል ምናምን ብዬ ሰጠው መኪኖም ማለት ነው 22 ጋር ሄደን አቀበልነው መኪኖን። ከዛ ከሰጠ ነው በኋላ የለም ሲጠበቅ የለም ስደውለትም ሌላ ሌላ ነገር ነው የሚያወሩ። እሺ አሁን እዚህ ጋር እኔ ጥያቄ ለመመዝገብ ድርጅቶች ጋር ተኪዶ ውክልና ያስፈልጋል አደለ? እሱን ውክልና እንዴት ሰጠክ? ውክልና ነው ራሱን አሰሩት። የመጣው ውልና ማስረጃ ግን ሄደ ትክክለኛ ከነሱ የመጣ እንደሆነ ቼክ አርጋል? አላጣራ ምክንያቱም፣ ቤታቸው ውስጥ ሆነው ፌክ ነገር የሚሰሩ ብዙ አጭበርባሪዎች ይኖራሉ አደለ? ይሄ የትምህርት ማስረጃ ምናም እንደሚሰራው ማለት ነው ውልና ማስረጃው ውል ወረቀቱ እንደዛ ቼክ መደረግ አለበት። ኤርሚያስ አዎ። ኤርሚያስ እሺ፣ አንተስ እንዴት ነው መጀመሪያ ወደ ሜትር ታክሲ የገባ እኔ እንኳን ከመግባቴ በፊት ቀድሜ እሱን ያስገባውት ያው ስለ ስራው ከጓደኞች ምናምን ነገር ኢንፎርሜሽን ነበረኝ። ከዛ አጋጣሚው ሲገኝ በሰዓቱም የኪራይ ብር ምናምን፣ ያው ተከራይተን ነው የሚሰራው፣ የኪራይ ብር ምናምን ስላልነበረኝ ትንሽ አቅም ስለነበረ የመከራየት እሱ ነበር የላኩትኝ። እንዳልኩሽ ነው እንደ ነገረች ነው አብዛኛውን ነገር የምጨምራቸው ነገሮች፣ ያው ሰውየው በሰዓቱ ለኛ የነሰጠን ፋይል እና ያገኘነው ነገር አንድ አደለም። እሺ መጀመሪያ አንተ ምን ላይ ነው ያየኸው? እንደሚመስለኝ አንተ ና መኪናውን የጠቆምከው። እኔ መጀመሪያ ላይ ያየሁት ቤተሰብ አለኝ እንደዚህ ድለላ ላይ ምናምን የሚሞክር ማለት ነው። እና እሱ የሚያውቃቸው ድለላ ድለላ ላይ ይተዋወቃሉ የሚያውቃቸው ነበሩ እንደዚህ እንደዚህ ሰው ላይ ምናምን ነገር አለኝና አፍሮቴል ላይ ተፖስቷል ከዛ ላይ ታገኘዋል የባለቤቱን ስልክ ነው ያለኝ። የነበረኝ ቤተሰብ ስልክ የሰጠኝ የሌላ ደላላ ስልክ ነው። ያኛው ደላላ ደግሞ አፍሮቴል ላይ እንደዚህ አይነት መኪና ነው ራሱ ነው አውሮ ባለቤቱን ያለኝ እንጂ ደላሎቹንም አላገኘንም አልተገናኘንም። አፍሮቴል ማለት የመኪና መገበያያ ነው መሸጫ። አሁን ስሙን ቀይሯል ቲንክ ጋሪ ሆኗል አፕሊኬሽን ነው እዛ ላይ አየሁት። ስልኩን አገኘው የባለቤቱን ደወልኩት አወራሁት በአንድ ሺ ሁለት መቶ ብር የአራት ወር ነበር ያለው ቅድሚያ የአራት ወር ክፈሉ ነበር ያለው። ከዛ በኋላ ተገናኘን። ከተገናኘን በኋላ የሶስት ወር እነስጥህ ምናምን ነገር እጃችን ላይ በቃም ያለው ብር ምናምን አለው። በሱ ተስማማን። ማስያዣ የቦዲ ዋስትና ብሎ ሰላሳ ሺህ ብር ተቀበለ የቦዲ ዋስትና ብሎ ሰላሳ ሺህ ብር ተቀበለ። መቶ ስምንት ሺህ ብር የሶስት ወሩን በሺህ ሁለት መቶ ብር አስቦ ተቀበለ። ደላላ ራሱ ደላላ አልነበረም በሰዓቱ ጓደኛ ነው። ደላላ ወደ እኔ ያስገቡልኝና እኔ ነው የምሰጠው ነው ያለ ነው ስለዚህ 148000 ከዛ ደግሞ 10000 ይደላል አይደል፣ 160000 አካባቢ ማለት ነው። 160000 ብር ፈሽቷል። 160000 ብሩን ያህል ለሱ ነው በቃ ሙሉ ነገር ክፍያ የተደረገው ለሱ ነው። ወደሱ አካውንት ነው የትራንስፈር ያደረግ ነው። ከዛ እንደነገረሽ ወንድም በመሃል መስራት ጀመረ። ውክልናውንም ሲሰጠን ስንጠይቀው ዛሬ ውሉን ጨረስን፣ በነጋታው ጠዋት ላይ ውክልና ይዞልን መጣ። 22 ጋር ተገናኘን፣ ውክልናውን ሰጠን ሄድን ድርጅቶቹ ጋር። ያው ስልሽ መጀመሪያችን ነው ለስሮ የምናውቀው ነገር የለም። ድርጅቱ ያንን ወረቀት ጂ ጂ እስካስተናገደ ድረስ ፌክ ነው የሚል ጥርጣሬ ኔጋ ሊመጣ አይችልም። አዎ ኦሪጂናል የመሰለ ሊብሬ ከተሰጠ ድረስ ፌክ ነው የሚል ጥርጣሬ ሊመጣ አይችልም። ምን ይጋ እንዴት ታስባለህ? ያንን አረግን፣ ሄድን፣ ተመዘገብን፣ ወደ ስራ ወጣ። ወደ ስራ ወጣ እየሰራ ምናምን ነገር እንደው በመሃል ላይ ቦሎ መታደስ ይፈልግ ነበር እና የቦሎ ወረቀት እንደ ድንገት እሱ በ27 አይሰራም፣ አይሰራም። እኔ ነበርኩኝ ላቢያጆ ምናምን ይዤ ሄድኩት የዛን ቀን። ከዛ ከሶዮ ጋር ሞር ደግሞ እኔ ተግባባው ከባለቤቱ ጋር ማለት ነው ሄድኩኝ፣ ምናምን ነገር ቦሎ ወረቀት ሰጠኝና ፈረስ ስቲከር አለች የምትለጠፈው፣ እሷ የተለጥፋ ነበርና ይህን ለምን ትለጥፉ ላላቸው ያለጥፉት ብያቸኋል፣ ነበር ቦዲ ያበላሻል ምናምን ነገር አለኝ ማለት ነው ለራይድ እና ለፈረስ ድርጅት ተመዝግቤ እንድሰራበት እስከተከራዩ ድረስ ስቲከር ላስለጥፍበት ነው ስልሽ፣ ሞር መኪናው የሚጎዳ አይሁን እንጂ እንትን ነው ችግር የለውም እንደዛ ብዬ ምናምን ነገር እኔም ቦሎን ሰጠኝ። ተቀብዬ ብዙ ሞር ያለውራው ይዤ መጣሁ። ተለጠፈ። ሰርቪስ ሲደረግ መኪናው ዘይቱ የሚቀየር እግር ላይ ሰርቪስ ሲደረግላችሁ በዛው ምናምን ነገር አለን። ያው እኛ ደግሞ መጀመሪያችን ነው እንደነገርኩሽ፣ እምነት አመን ነው ወስደን መኪናውን ሰጠነውና ሰርቪስ አድርጌ ይዤላችሁ እመጣለሁ አለ። ሰጠነው፣ ወሰደ መኪናውን። ከወሰደ በኋላ ሶስት ቀን አራት ቀን እንቀጠቅጣለን ስልክ፣ እንቀጠቅጣለን ስልክ፣ አይነሳም። ያው ሲሰጠን መታወቂያ ምናምን የያዝነው ነገር ነበረ፣ ኮፒ ምናምን። በሱ የቤት ቁጥር ካሳንችስ፣ የእሱን ቤት ቁጥር ፍለጋ ያልገባትበት የለም ማለት ነው። በቤት ቁጥሩ ፈለግን ምናምን ነገር፣ ሄድን ገባን፣ ስንገባ የለም እነሱ እኮ የሉም፣ ቆዩ ከለቀቁ ምናምን ነገር ተባለና እንደ ድንገት ተከራዮችም ደግሞ የእናቱን ስልክ ሰጡን። ካሳንችስ ሳት ፈርስ ነው አሁን ፈርሱ፣ ሳት ፈርስ እያለች ሰጡን፣ አገኘን። እናትየውን ስልክ ደወለን እኔ እናሱ እኮ ከተጣላን ቆየናሉ። እናትየውም በዛች መኪና ሌላ መኪና አለው ለካ ሰውየው የራሱ በዛች መኪና ምክንያት ተጣልተናል፣ ከተጣላንም ቆየን ምናምን ነገር አሉን። እሺ ብለን ተቀበለን፣ ያንንም መጣን በዛን ቀን በፈለግኩኝ በንጋታው ያንን እሱን ቤቱን በፈለግም በንጋታው፣ እኔ ደግሞ መኪና ይዤ ነበር እሱ በያዘ በ15 ቀኑ ምናምን ነገር እኔ መኪና ይዤ ነበር። እና እየሰራው መኪናዋን አያታለው እዚህ ጃክሮስ ጋር ሜታ ጋ አያታለው። ተሳፋሪ ጭኜ ነበረ እራሷን መኪና የተከራየናትን ተሳፋሪ ጭኜ ነበረ። ተሳፋሪዎቹን ይቅርታ ጠይቄ እሱ ጋር ደውዬ ቆመን እዛው መጣን። ባለቤት እሱን እኛ እሱ ይመጣል ብለን የጠበቅ ነው ያከራየን ሰው ይመጣል ነው የጠበቅ ነው። ሲመጣ ሌላ ሰው መጣ ምናምን ነገር እዛ ጋ ትንሽ ውዝግብ ተፈጠረ። ፖሊስ ሰፈራችን ነው ስለነበረ፣ ምናውቃቸው ፖሊሶች ነበሩ፣ ደወልን። ከዛ በፊት ጠየቅ ነው እንደዚህ እንደዚህ ተከራይተነዋል፣ ይህን መኪና ይኸው ሊብሬ፣ ይኸው ውክልናው፣ ይኸውና ቲን ነበሩ ንግድ ፈቃዱ ምናምን ነገር ስለዚህ አንተ ማነህ ብለን ጠየቅም። አንተ የዚህ መኪና ባለቤት ነበር፣ ለምን ባለቤቱ እጅ ላይ ነበረ፣ የዚህ መኪና ባለቤት ነኝ አለ። እንዴት ሆኖ የዚህ መኪና ባለቤት ሆንክ? እኛ የያዝኑ ነገር ይህ ያለ ምናምን ነገር ብለን አሳየ ነው። እኔም የያዝኩት ነገር አለ ብሎ ከመኪና ቁልፍ አውጥቶ ምናምን፣ ሌላ ሊብሬ አውጥቶ ኔ ባለቤቱ ምናምን ነገር አለ እና እንደነገርኩሽ በሰዓቱ የህግ አካላቶች ስለምናቅም ጠርተን ነበረ ከዛ ሰውዬ ወንድም አስነስቼ እሄዳለሁ ምናምን ነገር አለ። ያው እኛም ደግሞ ፈቃደኛ አሉ ምን እንዲሄድ ያዝ ነው ምናምን ነገር መጡ። እነሱ ተያይዘን እዚህ ጃክሮስ ጋር የሚገኘው ፔፕሲ እዛ ሄድን፣ ማቆያ እዛ ሄድን። እነሱ ምንም ሊያደርጉ አልቻሉም። አወሩን እዛ በቃ እናንተ ምትከሱት ያን ግለሰብ ነው። ይሄ ሰውዬ ኦሪጂናል ሊብሬ እዚህ ጋር ይዞ ቀርቧል። ባለቤትነት ደብተር እሱ ነው። በሰዓቱም ደውለው ማረጋገጥ የፈለጉትን ነገር ደውሎ አረጋገጡ። መንገድ ትራንስፖርት በማን ስም እንዳለ ያለው በሰውየው ስም ነው። እናንተ ምንም ማረግ አትችሉም። እናንተ የምትመለከቱትም የምትይዙትም ያከራያችሁን ግለሰብ ነው ነገር። ከዛ ስንጠይቀው ሰውየውን ስንጠይቀው እኔ ለዛ ልጅ ያከራየሁት ለራይድም አልነበረም። ለራይድ አልነበረም ያከራየሁት ለእግሩ መንቀሳቀሻ ነበር። የተከራየኝ የተከራየኝም ለአንድ ወር ነው። እሱ ደግሞ እኛ ላይ እየተጫወተው ጨዋታ ደግሞ ከኛ የሶስት ወር ተቀብሏል። ወሩ ሲደርስ ሰርቪስ ላርግላችሁ አለ። ሰርቪስ ላርግላችሁ በሚል ሙሉ ወሰደ። መኪናውን ወስዶ ንብረቱን ለባለቤቱ መለሰ። እኛ ጋር ዚጋ የከፈልነው የሁለት ወር ከምናምን አካባቢ፣ ከነማስያዣው ያ ገንዘብ ቀረ ማለት ነው። መሀል ላይ እንደዛ ሆነ። በመሀልም ክስ ከሰን ነበር ምናምን ነገር። ሰውየው ወንጀለኛ ነው። በሌላ ወንጀል ደግሞ አካውንቱ ታግዷል እንዳይንቀሳቀስ። እናንተ ብር ያስገባችሁበት አካውንትን የታገደ ኦሬዲ እናንተ በሌላ ወንጀል ታግዷል እንዳይንቀሳቀስ አካውንቱ ማለት ነው። አካውንቱ እንዳይንቀሳቀስ ታግዷል። ምንም ማድረግ አንችልም እኛ ይህ የፍትሐ ብሔር ክስ ነው ስትሄጂ የማጭበርበር ፍትሐ ብሔር ነው። ወንጀል ሆኖ ፍትሐ ብሔር ክስ ነው። እንደዛም ስለሆነ ምንም ማድረግ ነው ነገር የለም ስንት ጊዜ የሆነ ስንት ጊዜ ሆነው ይሄ ነገር ካሳንች ሰዓት ፈርስ ማለት አይደለ? አሁን አምሮባታል። ስንት ጊዜ ሆነው ቆይቷል? ስንት ሰባት ወር ስንት ወር ያልፋል። አሁን ደግሞ ኤሌክትሪክ መኪና ይዞ እንዳየኸው በቅርቡ ነግረህኛልና እሱስ ምን ያህል ጊዜ ሆነው ካየኸው እንደዛ ታርጓንም ስለምታቃት ምናልባት ሌላ አከራዮችም እንዲጠነቀቁት ይሄን ሰው አከራይም ተከራይም ነው የሚያጭበረብረው። አሁን ይሄኮ በቃ ሁለቱንም ነው የሚያጭበረብረው። ሁለቱንም የሚከራየው ለግል መንቀሳቀሻ ብሎ በትንሽ ብር ይከራይና ለራይድ ሲሆን ከፍ ይላል ብሩ። እንደዛ እያደረገ ነው የሚከራየው። ማስያዣ ምናምን የሶስት ወር መቀበል ምናምን አስበው እንደዛ እያደረገ በቃ ስራው ነው። እንደዛ ነው ከኤሌክትሪክ መኪናው በፊት እዚህ ላይ ሌሎች ተሳፋሪዎች ተሳፋሪ ያሽከርካሪ ነገር ነው፣ ወደ ተሳፋሪ ነው። ሌሎች ተከራዮችም እንደዚህ ሜትር ታክሲ ለመስራት መኪና የምትከራዩ እስከ ከፈላችሁበት ድረስ መኪናው ጋራዥም አብራችሁ። እኔ አሁን የውክልናውን አላቅም ነበር። ውክልና እኔ መኪና ኪራይ ይሰራለሁ አከራይ ነው። ውክልና ፕሮሰስ አድርጎ የሚመጣው የተለመደ ነገር ነው። አሁን ስትነግሩኝ ነው። ስለዚህ ይህንንም ነገር ቢሆን አይ ውልና ማስረጃ አብረን እንሂድ፣ ግድ የለም። አዎ አብራችሁ ሄዳችሁ ከዛው ከቢሮ መሆኑ ውክልና የተሰጠው እርግጠኛ ሆናችሁ ተቀበሉ። እንደ በፊት መታወቂያ ፎቶ ልካችሁ እሱ እንትን ብዬ ይኸው እንደዚህ ፌክም ነገር ስለሚመጣ ማለት ነው። መኪና ከተቀበላችሁ በኋላ ደግሞ ጋራዥም ቢሆን አብራችሁ ሂዱ። ለሰርቪስም ቢሆን ባለቤትም እኮ እንደዚህ እንትን ብሎ ሊሄድ ይችላል። ዞሮ ዞሮ በእምነት ማጉደል ነው። ይሄንን ቢሆን ባለቤትም ቢሆን የምትከሰው በፍትሐ ብሔር ነው። ለምንስ አንድ ቀን ሁለት ቀን ሳምንት ለምን ስራ ትፈታለህ? ገንዘብስ እንደ ቀላል አይመጣም። ማለት ይህን ገንዘብ መቼ እንዴት እንዳመጣው ታውቀዋለህ፣ አንተ አይደለ። ስለዚህ እምነት የሚባል ነገር በቃ አያስፈልግም። ስራ ስራ ነው፣ ወረቀት የያዘው እና ጥንቃቄ በተሞላበት ሁኔታ ለማድረግ ሞክሩ እሺ። ከዛ በኋላ አንተ እየታየው መኪናውን ከሁለት ቀን በፊት ነበር ያየሁት። ያን ያንን ካየሁ በኋላ ነው ወደ አንቺ ለማጋራት የፈለኩት መረጃው እና ቅንደድንገት እኔ ከአጆራ ፍየል ቤት አጆራ ተክለ ሃይማኖት ስራ ይገባልኛል። እሱን ተቀብዬ ተሳፋሪዎቹን ጥበቃ ላይ ያለው ደርቤ ነበር የቆምኩትኝ ደርቤ ነበር የቆምኩትኝ፣ እና ድፍን መስመር ናት ተካወቅሻ፣ ትዛግ ያለችው መስመር ድፍን መስመር ናት እና አንደኛ ድፍኑ መስመር ነው። የዞሮ ዞሮ ቢ አይዲ መኪና ነው እና ዞሮ በጣም ተጠጋኝ ና በስቦኪ ያየው ነበረ። አንገቴን ወጣ አድርጌ ዞር ብዬ ወደሱ ሱ ማየት ጀመርኩ ማለት ነው። ሳየው ከጎን ነበር እንደዚህ ሲየዞሮ ስለሆነ ከዚህ ሳይር ነበር ያየውት። ከዚህ ሳይር ነበር ያየሁትኝ። ተጠራጠራ በደንብ ትኩር ብዬ ማየት ጀመርኩኝ። ከዛ በኋላ ሙሉ መኪናው ከዞረ በኋላ አየሁት በደንብ እሱ ነው አየኝ። በሰዓቱ እንደዛ ሲሆን አየኝ። እኔ ተሳፋሪዎቹ እየገቡ ነበረ፣ በዚህ በኩል እነሱ እየገቡ ነው፣ በዚህ በኩል እኔ ደግሞ እሱን እያየው ነበረ። አጆሮን ነጠፋለ ና ወደ ተባበሩት ቶሎ ጠፋለ። እኔ ተሳፋሪዎቹ እንደገቡ በቃ ያለፉት ነገሮች ስላሉ ማስጀመሩም አልታየኝም። ብድግ ብዬ እሱን መከተል ያዝኩኝ። ከዛ በቃ ይነዳል፣ እኔም እከተላለሁ። ይነዳል፣ እከተላለሁ። የያዘው የኤሌክትሪክ መኪና ነው፣ ቢ ዋይ ዲ ነው። ተከተልኩት የምችለው ድረስ መሪ ባቡር ጣቢያ ድረስ ተከተልኩት። ከዛ በኋላ በቃ እኔ መኪና ፊት ስናት ልደርስበት አልቻልኩ፣ ልደርስበት አልቻልኩም፣ አመለጠኝ። ታርጋውን ይዤ ነበረ በሰዓቱ ታርጋውን ይዤ ነበረ። ከዛ በኋላ እኔም እንደውዬ ለሱ አሳወቅኩትኝ፣ ታርጋውን ነገርኩትኝ። ያው የማውቃቸው ሰዎችም እንደዚህ እንደዚህ አይነት ታርጋ ነው ብዬ የተባበሩት ጋር ደግሞ እሱን እሱ ለማግኘት ስለ እሱ ወደ አደባባዩ ገባ ብሎ ወደዛ ነው የወጣውና አደባባዩ አስገብቼ ባቡሩ ጋር ደርሼ ነው ወደዚህ የወጣሁት። ትራፊክ አስቁሞኝ ነበረ። ተመልሼ መጥቼ ትራፊኩን እንደዚህ እንደዚህ ስለሆነ ነው ብዬ ያለውን ነገር ነገርኩት። ችግር የለውም ብሎ እንደውም ታርጋውን በትኑልኛ፣ እሱ ሁላ በሬዲዮ እንደዚህ እንደዚህ አይነት መኪና እንደዚህ እንደዚህ አይነት መኪና ካያችሁ አስቁማችሁ ደውሉልኝ ብሎ ከሱም ጋር ተቀያየረን። የተለያየ ነው በቃ ያለው ነገር ይሄ ነው። ታርገው ካስፈለገች ደግሞ ስለዚህ አሁን እኔን ኮንታክት ስታደርጉኝ ምንድነው ከኔ ኤክስፔክት ያደረጋችሁት? በእኔ ቲክቶክም ዩቲዩብም ላይ ምን እንዲተላለፍላችሁ ትፈልጋላችሁ? አዎ በቃ ይሄ መረጃ ስልሽ እኛ ጋር ተጎድተናል። የተጎዳ ነው ጉዳት አለ። እሱም እሱ ማለት እኔ ነኝ፣ እኔ ማለት እሱ ነው። እንዳጠቃላይ እንደ ራይድ ሹፌድ ስንከራይም አከራዮችም ሲያከራዩ ገባሽ በቃ ሪል የሆነ ነገር ቢያሳዩን እኛም ደግሞ ነገሮችን አጣርተን ብንገባ አሁን እኛ እዛ ጋር ባለማወቃችን ነው ልክ ነው ባለማወቃችን ተሸውደናል ሰው ልጅ አንዴ ነው የሚሸወደው እና ደግሞ ሰው ይማርበታል እኔ እናንተ ተሸወዳችሁ ብዬ ማስበው መኪናውን መስጠታችሁ ለሰርቪስ ላድርግ ሲላችሁ መስጠታችሁ ብቻ ነው ከዛ ውጭ ያለው ማለት እኔም ብሆን ልሸወደው ውክልና ሰጥቶ ሊመጣ ይችላል የተለመደ አሰራር ነው ይሄ። ብዙ ጊዜ የሚያረጉት ደግሞ አከራዮች መታወቂያ ትልክላችኋል። ውክልና ነው እንደዛ ነው በቃ። አዎ ይሄን ምንም ልታረጉት አትችሉም እናንተ መታወቂያ። ያንን ደግሞ ይዘሽ ሄደሽ ድርጅት አላስተናገድ ካለሽ የሆነ ነገር አለ ማለት ነው። ድርጅቱ ግን ካስተናገደ፣ ድርጅቱም ካስተናገደ አንተ ምንም የምትጠረጥሪው ነገር አይኖርም ማለት ነው። እንደዛ ስለሆነብን ነው ለእኛም የተቸገር ነው ለመለየት። እውነት ነው እንደዛ ነበር። ስለዚህ አሁን ፎቶ ታርጋው ማለት እነዚህ እነዚህ ነገሮች በእኔ ሚዲያ ላይ እንዲፖስትላችሁ ትፈልጋላችሁ። ኦልሬዲ ህግም የያዘው ነገር ነው አደለም። ልጁ መገኘት ስላልቻለ ነው የምትለው ነገር አለ። እኔ የምለው ነገር ደግሞ ድርጅቶቹ ራሱ ፈረስና ራይድ አሁን ውክልናውን የሚያጣሩበት ነገር ቢኖር እዛ ሲመዘገብ ያን ነገር አጣርቶ እንትን ቢሉ እንደዚህ ነገር አይፈጠርም። ሊብሬውንም ቼክ ቢያረጉ ያ ሰውም እንደዚ አይሆንም። ልክ ገና ሲሄድ እንደዚህ ነገር አለ ሲባል ያም ሰው ሊጠነቀቅ ይችላል። አዎ፣ መኪናውንም ይዘህ ትደራደራለህ አትሊስት። አዎ፣ ቢደረግ አሪፍ። አዎ። ስለዚህ እንዳጠቃላይ አሁን ከዚህ የምንማረው በእርግጥ መኪና በጣም ካለመኖሩ የተነሳ ያው ድራይቨርም ይጓጓል። አረ ወደ ስራ ለመግባት የምታወጣው ብር ሳይሆን መስራት ነው የሚታይክ እና ያቺን ጉጉት ነው እነሱ ደግሞ የሚጠቀሙበት እንደ ስራ አድርገውታል እና እናንተ ብቻ አይደላችሁም ተመሳሳይ ታሪክ ቲክቶክ ላይ ልኮልኛል ሌላ ልጅ ፎቶም አሁን አጋጣሚ እያሳየት ነበር ለጓደኛ እሱ አደለም አለኝ እንግዲህ ብዙ ሆነዋል ማለት ነው እንደዚህ የሚሰሩ ስለዚህ በመጀመሪያ እዚህ መታችሁ ሰው ይማርከኛ ብላችሁ ታሪካችሁን ስላጋራችሁ በእኔም በፎሎወሮቼም ስም በጣም አመሰግናለሁ ስለዚህ እኔ የማደርገው ምንድነው ቲክቶክ ላይም ዩቲዩብ ላይም ፎቶውንም ፖስተዋለን። አሁን የያዘው ታርጋ ቁጥር ይፖሰታል። ከዛ በኋላ አሽከርካሪዎች ምንም ከኮርሶስ አሽከርካሪ የሚደበቅ ነገር የለም፣ በየጉራንጉሩ ስለሚገባ አሽከርካሪ ካያችሁት ቀጥታ እነሱ ጋር መደወል ትችላላችሁ። ህግ የያዘው ጉዳይ ነው ኦልሬዲ። ስለዚህ ምንም የሚያስፈራ ነገር የለም። እናንተ እነሱን ብቻ መጠቆም ነው። እናንተ ቶሎ በቦታው ላይ ደርሳችሁ መደረግ ያለበትን ነገር እንትን ማለት ነው። እሱም አለ ካስፈለገ ሪዘርቭ ሪዘርቭ ስልኮችም አሉ። በማንኛውም ቦታ እንገኛለን፣ ችግር የለውም እኛ ገባሽ ለኛ የሚጎዳን ነገር አይደለም። እስካሁን ያሳለፍናቸው ጊዜ፣ ያለ ስራ የተቀመጥንበት ጊዜ ገንዘብ እንዴት እንደሚመጣ ሁላችንም እናውቃለን፣ እንረዳዋለን እና ያለፍነው ጊዜ ስላለ አሁን ለእኛ ምንም ማለት አይደለም። ይደውሉልን እንገኛለን። የሁለታችሁንም ስልክ አስቀምጣለሁ። በጣም አመሰግናለሁ። አይዞ፣ አሁን መኪና አግኝታል እየሰራ ነው። እሱም አንድ ነገር ነው። አንተም እየሰራህ ነው። እየሰራሁ በርቱ። እንግዲህ እሺ፣ እናመሰግናለን። አንቺ በርቺ። እናመሰግናለን። በዚሁ ቀጥይበት። ብዙ አስተማሪ ነገሮች ነው እያሳየሽን ያለሹ። የምታረጊያቸው ነገሮች በጣም ተወዳጅ ነገር ነች ናቸው። ማናቀውን ነገር ነው እየተማርንበት ያሉ። ስለዚህ በርችልን፣ ከጎንሽ ነን። በጣም አመሰግናለሁ እኔ እሺ፣ እሺ